ሕይወት ዥንጉርጉር ናት። አንዳንዶች በቀላል አደጋና በሽታዎች ሕይወታቸውን እስከ ወዲያኛው ሲነጠቁ ሌሎች ደግሞ የማይቻለውን ጥሰው የማይገረስሰውን ገርስሰው ፈጽሞ በሕይወት መትረፍ የማይቻሉ በሽታዎችንና አደጋዎችን ተርፈው ህልውናቸውን ሲቀጥሉ ተመልክተናል። እንግዲህ ለዛሬ ፈጽሞ መትረፍ ከማይቻል አደጋ በሕይወት መትረፍ የቻሉ የስድስት እጅግ ዕድለኛ ሰዎችን ገጠመኝ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ ቡናችሁን ይዛችሁ ቪዲዮ መመልከት ብቻ ነው። እንጀምር። አንደኛ ከፓራሹት መበላሸት የተነሳ ከ4000 ጫማ ከፍታ ላይ ወድቃ መትረፍ የቻለችው ቪክቶሪያ ሲልየር። ነገሩ እንዲህ ነው። በ2015 እሁድ የፈረንጆቹ ፋሲካ ዕለት ነው። ቪክቶሪያ የትዳር አጋሯ ከሆነው ኤምሊ ሳይለርስ በስጦታ መልክ የተሰጣትን ፓራሹት ለመሞከር ከ4000 ጫማ ከፍታ ማለትም 1292 ሜትር ከፍታ ላይ ከነበረ ሄሊኮፕተር የዘለለችው። ሆኖም ግን አየር ላይ ትንሽ እንደተንሳፈፈች ፓራሹቱን ለመዘርጋት ብትሞክርም ፈጽሞ ሊዘረጋ አልቻለም። ያመነችው ፓራሹት ከዳት። በዚህም የተነሳ ከዚህ ከአንድ ኪሎ ሜትር ከሚበልጥ ከፍታ ከሚሆን ርቀት ላይ ወደ ታች ተንደርድራ የወደቀችው። እስኪ ያስቡት፣ ማን ነው ከዚህ ርቀት ላይ ወድቆ የሚተርፈው? ይህ ርቀት ማለት በዱባይ የሚገኘውን የዓለማችንን ሰማይ ጠቀስ ፎቅ የሆነውን ቡርጅ ካሊፋ ርዝመት ሁለት እጥፍ የሚሆን ርቀት ማለት ነው። ሆኖም ግን እድለኛዋ ቪክቶሪያ ከዚህ ከሚያክል ርቀት ላይ ተምዘግዝጋ አዲስ በታረሰ የእርሻ መሬት ላይ ወድቃለች። በእርግጥ መካከለኛ የሚሆን ቁስለትና ጉዳት ቢደርስባትም በተደረገላት ሕክምና ሙሉ ለሙሉ ወደ ቀድሞ ጤንነቷ ተመልሳለች። ታዲያ ኋላ ኋላ ላይ የህግ አካላት ነገሩን ሲያጣሩ የቪክቶሪያ የትዳር አጋር የሆነው ኤሚሊ ሳይለርስ ቪክቶሪያ ብትሞት የሚያገኘውን 120 ፓውንድ የኢንሹራንስ ገንዘብ በማሰብ ከሁለቱ ሌሎች ውሽሞቹ ጋር ለማሳለፍ ብሎ አቅዶበት የተበላሸ ፓራሹት እንድትጠቅምና እንድትሞት ያሰሩ ሴራ እንደነበር ተረጋግጧል። የሚገርመው ይህ ሰው ባለቤቱን ቪክቶሪያን ለመግደል ሙከራ ሲያደርግ የመጀመሪያው አይደለም። ከዚህ በፊትም እቤቷ ውስጥ እሷና ልጆቿ ያሉ በእሳት አደጋ እንዲሞቱና እሱም ከውሽሞቹ ጋር በፊት ሰፊው አለሙን ለመግጨት እንዲመቸው በማሰብ ቤቱን ለማቃጠል ቤንዚል አርከፍክፎ እሳት እንዲፈጠርና ከሲሊንደር ጋር ተገናኝቶ ሊጨርሳቸው ሲል ነው ቪክቶሪያ ደርሳ ሲሊንደሩን አጥፍታ ከአደጋ እሷና ልጆቿን ማትረፍ አለችው። በወቅቱ እሱ ይህንን እንዳደረገ አታውቅም ነበር። በሕግ ተይዞ በተደጋጋሚ በመግደል ሙከራ ዘብጥያ በእድሜ ልክ እስራት ወርደዋል። ሁለተኛ ባለግማሹ ጭንቅላት ካርሎስ ሬድልጉዌዝ ካርሎስ ሬድልጉዌዝ ይባላል። ገና በለጋ 14 ዓመቱ ላይ እያለ ነው። በገጠመው ከፍተኛ ጭንቀት የተነሳ ከፍተኛ መጠጥ ከጠጣና አደንዛዥ እጽ ከተጠቀመ በኋላ መኪና ሰርቆ ለመሰወር በከፍተኛ ፍጥነት እየነዳ እያለ ከወሰደው መጠጥና አደንዛዥ እጽ የተነሳ መኪናውን መቆጣጠር ከብዶት ከፖል ጋር የተላተመው ታዲያ ከፍተኛ በሆነ ፍጥነት እየነዳ ስለነበር ከፖል ጋር ሲጋጭ በፊት ለፊተኛው መስታወት ተፈንጥሮ ክፉኛ ከመሬቱ ወለድ ጋር በፊት ለፊተኛው የጭንቅላቱ ክፍል የተጋጨው። ታዲያ እንደዚህ አይነት ከባድ አደጋ ደርሶበት የተረፈሰው ባለመኖሩ ምክንያት በሱ በስትንፋስ መቆየት የተደነቁ ሰዎች ወዲያው ወደ ሆስፒታል የተወሰደው። ሆኖም ግን ሆስፒታል ከደረሰ በኋላ በህይወት መትረፍ ከፈለገ የተጎዳውን የአእምሮ ክፍልም ሆነ የራስ ቅሉ መወገድ ስላለበት በምታዩት መልኩ ግማሽ የሚያክለው የአንጎልና የጭንቅላት ቅሉ በሕክምና የተወገደው። ታዲያ ትውስታም ሆነ የአእምሮ ስራው በሚገርም ሁኔታ በጥሩ ሁኔታ ላይ የም ከመገኘቱ በላይ እኛ ማድረግ የምንችለው ማንኛውም ነገር ማድረግ ይችላል። ታዲያ ከዚህ ዘገናኝ አደጋ ትምህርት ያልወሰደው ይህ ግለሰብ በወንጀል ህይወቱ ቀጥሎበታል። ከዚህ አስፈሪ አደጋ በኋላ ራሱ አራት ጊዜ የመግደል ወንጀል ፈጽሞ ከአራት ጊዜ በላይ የሞት ቅጣትን ማምለጥ ችሏል። ሶስተኛ ቤት አልባ የሆነው ሮበርትስ ኢቫን ሮበርት ኢቫን በአንድ ቀን ውስጥ በመኪና ተገይቶ በባቡር ተመትቶ ከድልድይ ላይ ወድቆ መትረፍ የቻለ ጉድ የሚያስብል ግለሰብ ነው። ነገሩ እንዲህ ነው። በአንድ ምሽት ሳይክሉን እየነዳ አስፋልት እያቋረጠ እያለ ባላሰበው መኪና ተገይቶ ወደ ሆስፒታል የተወሰደው። ሆኖም የደረሰበት መካከለኛ ቁስለት ስለሆነ ታክሞ ከሆስፒታሉ ወደሚያደርበት ሼልተር እየተመለሰ ያለ መንገዱ ላይ ያለውን የባቡር ሀዲድ በማቋረጥ ላይ ሳለ በባቡር እንደገና ተመቶ 10 ጫማ ከፍታ ከሚሆን ድልድይ ላይ ተመልሶ ይወደቀው። ታዲያ ሮበርትን ሞት ሳትጠሉ አትቀርም ወይ? ፍንክች ምንም ሳይሆን የተወሰነ የደረሰበትን ቁስለት እንደገና ታክሞ ከነዚህ ሶስት አደጋዎች በአንድ ጊዜ መትረፍ ችሏል። ከዚህም በኋላ ለብዙ ዓመታት መኖር ችሏል። አራተኛ፣ ሃሪሰን ሆኪን እስኪያስቡት ውቅያኖስ ውስጥ 10 ጫማ ርቀት በሰመጠ መርከብ ውስጥ ተቀርቅራችሁ ብትቀሩ ይሁም ያለምንም መውጫ ምግብና ውሃ። ይህ አስጨናቂ ገጠመኝ የደረሰበት ግለሰብ ሃሪሰን ሆኪን ይባላል። በዚች መርከብ ላይ እሱን ጨምሮ ከ11 ሰዎች ጋር በምግብ አብሳይነት እየሰራ ያለ ውቅያኖሱ ላይ በተነሳው ማህበል ከመታ መርከቧች ሰመጠችው። ታዲያ ከእሱ ጋር የነበሩት 11 ሰዎች ፈምጠው ሲሞቱ በዚህ መውጫ በሌለው የሰመጠ መርከብ ውስጥ እንደድል ሆኖ አሪሰን በህይወት መትረፍ ቻለ። ታዲያ በዚህ መርከብ ውስጥ አንድ ሜትር የሚሆን በአየር የተሞላ ፊኛ በማግኘቱ ለሶስት ቀናት ወይም ለስልሳ ሰዓታት በዚህ ፊኛ እየተንሳፈፈ ለሶስት ቀናት ያለ ምግብና ውሃ ከቆየ በኋላ ነው የህይወት አድን ሰራተኞች ደርሰው ህይወቱን ማትረፍ የቻሉት። ለተወሰኑ ቀናት የሕክምና እርዳታም ተደርጎለት ወደ ቀድሞ ህይወቱ መመለስ ችሏል። አምስተኛ አሮን ራሴልቴን አብዛኞቻችሁ ይህንን በ2010 የወጣውን 127 ሃወርስ የተሰኘውን ሰርቫይቫል ፊልም አይታችሁታል ብዬ ገምታለሁ። ያላያችሁት ካላችሁ እንድታዩት እየጋበዝኩ፣ ፊልሙ አንድ ተራራን መውጣት የሚወድ አንድ አሳሽ ዩታ በሚገኘው ተራራ ላይ ወጥቶ እያሰሰ ያለ በድንገት ወደ ገደል ወድቆ እጁ በድንጋይ ጋር ከድንጋይ ጋር ክፉኛ ስለተቀረቀረ እጁን ማስለቀቅ ያልቻለው ይህ ግለሰብ ከእጁና ከህይወቱ እንዲመርጥ ሲገደድና እጁን ቆርጦ ከገደሉ ሲወጣ የሚያሳይ አሳዛኝ ዘውግ ያለው ሰርቫይቫል ፊልም ነው። ታዲያ ፊልሙን ያነሳሁት ዝም ብዬ አይደለም። ፊልሙ የተሰራው በእውነተኛ የታሪኩ ባለቤት በሆነው አሮን ላይ ተመስርቶ ሲሆን በ2003 በአሮን ራሴስ ላይ የደረሰው ይህ ነው። በዩታ በሚገኘው ሸለቆ እየወጣ ያለ አንድ ተንሸራታች ድንጋይ መጥቶ ወደ ሸለቆ ከከተተው በኋላ እጁ በዚህ ትልቅ ድንጋይ ላይ ወጣ የተቀረቀረው። የያዘውን ምግብና ውሃ ከአምስት ቀናት በላይ ሊያቆዩት አልቻሉም። ስለሆነም ከእጁና ከህይወቱ መምረጥ ግድ ሆነበት፤ ወይ እጁን ቆርጦ ከዚህ ሸለቆ መውጣት አሊያም እዚሁ ተጣብቆ መሞት። ታዲያ በዚህ መንታ መንገድ ላይ ቆሞ አማራጭ ያጣው አሮን ምርጫ አልነበረው። አይኑን እያየ በያዘው አነስተኛ ቢላ እጁን ቆርጦ፣ እጁን ከያዘው ድንጋይ ቢላቀቅም፣ ነገር ግን እነዚህን አስጨናቂ ቀናት ረሃብና ድጋም ላይ ተጨምሮ የደህንነት እቃዎችን ለማግኘትና ከዚህ ሸለቆ ለመውጣት ሰባት ማይል ይህን ሸለቆ መውጣት ነበረበት። ሆኖም ግን ከብዙ ጥረትን በኋላ ህይወቱን ማትረፍ የቻለ ሲሆን አሁን ላይ ጥሩ ህይወትን እየመራ ይገኛል። ከዚህም በላይ ታሪኩ ብዙዎችን ከማነቃቃቱን በላይ በፊልም መልክ እንዲሰራ በቅቷል። ስድስተኛ የማይቻለው ቀዶ ጥገና ሪክ ጄኒንግ ገና የ15 ዓመት ለጋ ወጣት እያለ ነበር ከዓይኑ ነርቭ ጀርባ በሚገኘው የአእምሮ ክፍል ትልቅ እጢ እንዳለበት የታወቀው። ታዲያ ዶክተሮቹ የሰጡት አማራጭ እጅግ ከባድና አጣብቂ ነበረ። ወይ ኖርማል ቀዶ ጥገና አድርጎ ቀሪ ዘመኑን አካለ ስንኩል ወይም ዘገንተኛ ሆኖ መኖር፣ ወይ ደግሞ የመሳካት እድሉ 2% የማይሆን ልዩ ጥገና አድርጎ ህይወቱን ማትረፍ እንግዲህ ይህንን አስፈሪ ከመዳን ይልቅ የመሞት እድል የበለጠበት ቀዶ ጥገና ከሞትኩም ልሙት ብሎ እድሉን ለመሞከር የወሰነው በስድስት ወር ውስጥ በተደረጉ እነዚህ ልዩ ቀዶ ጥገናዎች 50% የሚሆነው የአእምሮ ክፍል ተወገደ። ታዲያ ይህንን የመሳካት እድሉ አነስተኛ የሆኑን ቀዶ ጥገና ወስዶ አንጎሉን ከግማሽ በላይ ተወግዶ ወደ ቀድሞ ህይወቱ መመለስ ቻለ። ይህን እጅግ የሕክምና ባለሙያዎችን ያስደነቀ ክስተት ነበር። ምክንያቱም በሰሜን አሜሪካ እስከ ዛሬ ድረስ ይህንን ልዩ ቀዶ ጥገና አድርገው መትረፍ የቻሉ ሰዎች ከሪክ ጋር ሁለት ብቻ ናቸው። ታዲያ ሰውነቱን በሙሉ በታቱ መነቀስ ህልሙ የሆነው ሪክ ከዚህ ቀዶ ጥገና በኋላ በ16 ዓመቱ የንቅሳት ጉዞውን ጀመረ። ሰውነቱን በሙሉ በታቶ የተሸፈነው ሪክ በቅጽል ስሙ ዞምቢ ቦይ በጂነስ ቡክ ኦፍ ሪከርድ ላይ በንቅሳቱ የተነሳ ስሙን ማስፈር የቻለም ብቻ ሳይሆን የሞዴሊንግ መንገዱን በመከተል እድሜ ለየትላለ ስታይሉ ይሁንና የሌዲ ጋጋ ክሊፕ ላይም መሳተፍ ችሎ ነበር። ሆኖም ግን ተፈጥሮ የሰጠችውን ሁሉ መልሳ መውሰዷ አይቀርምና ከተወሰኑ ስኬታማ ዓመታት በኋላ ከሶስተኛ ፎቅ ላይ ወድቆ ህይወቱ ሊያልፍ ችሏል። እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበር። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ የዶል ምልክቷን መጫኑን አይርሱ እና አስተያየታችሁን በኮመንት እንድታሰውቁኝ እያሳሰብኩኝ በሌላ ያበደ ቪዲዮ እስከምንገናኝ ድረስ ሁላችንም ሰላም ያቆየን።